እንጂ ከግብፅ ጠራሁት የተባለው ይፈጸም ዘንድ ብሎ ሲያስቀምጥ ደግሞ አሁን ቁርአን ላይ እና ሀዲስ ላይ ያሉ የነቢያችን ትንቢቶች ከአውዱ ጋር የተጣረሱ አይደሉም። የሚሆኑት ከአውዱ ጋር እኔ እነዚህን ያመጣውልህ ነው እንጂ በሺህ የሚቆጠሩ ትንቢቶች ይመጣሉ። ግን አንተ እንዳልከው እንደ አንድምታ የሚተረጎሙ አሉ፣ ብዙ አሉ። ገባ? እነዛን ግን እኔ እንደ ፕሩፍ አልወስዳቸውም። እኔ እንደፈለግኩ ምተረጉመው አሁን ከዚህ ጋር አሻራ ብለው ያስቀመጡ ወንድሞች አሉ። ስለ አሻራ ቁርአን የተናገረ ይላል የጣቶቻቸውን ጫፎች እንኳን እንመልሳለን እንደነበረው ብለው ያስቀምጣል ቁርአን። የጣት ጫፍ ሲባል እንግዲህ እነሱ አመድ ሁነን ከጠፋም በኋላ እንዴት አለ ይቀሰቅሰናል ብለው በሚጠይቁ ሰዓት፣ ኖ እናንተ የእናንተ መቀስቀስ ነው እንዴ? የሚገርማችሁ ሙሉ አካላችሁ ብቻ ሳይሆን የጣቶቻችሁን ጫፍ እንኳን እንደነበረው እንመልሳለን አለ። የጣት ጫፍ እንደነበረውን መልሳለን ሲል ክብረቱን ነው የሚያሳየው። ግን ይሄ ማለት የተፈለገው አሻራ ነው ብለው ብዙ ሰዎች ያቀርቡታል። ይህንን እኔ አሁን አላቀረብኩልህም ይህንን እኔ አሁን አላቀረብኩልህም። ስለ አሻራ ስለ ደመና ሳወራለህ ስለ ተራራ በደመና ፍጥነት የሚጓዝ ሆኖ ለአንተ ግን የቆመ መስላት አያት አለህ ብሎን ያስቀመጠው ቁርአን ስለ ደመና ሲያወራ፣ ይሄ እንግዲህ ይሄ ማለት የፈለገው እንደዚህ አትለውም። በቃ ግልጽ የሆነ ቀጥተኛ የሆነ አማርኛ ነው የተጠቀመው። ሶ እያልኩ ያለሁት እንደ ትንቢት እንኳ ሲቆጠሩ ሳይንቲፊክ ፕሩፍ እንኳ ሲባሉ ግልጽ የሆኑ ቃላቶች መሆን መቻል አለባቸው፣ እንጂ አንድምታ ከሆነማ እንዳልኩ ይሄ እንደዚህ አይነት ስትሬት የሆኑ በመቶዎች የሚቆጠሩ ትንቢቶች የነቢያችን ሰለላሁ ዐለይሂ ወሰለም ትንቢቶች አሉ። ስትሬት የሆኑ ስልህ ቀጥታ ቀጥታ ቀጥታ የሚተረጉሙ ለምሳሌ የሱራቃን በተመለከተ የሱራቃ አንተ ምንድነው? ይሄ የፐርሺያ የፐርሺያ ንጉስ አምባር በእጅህ ይገባል ብለው ነቢያችን ሰለላሁ ዐለይሂ ወሰለም ነገሩት። የፐርሺያ ንጉስ አምባር በእጅ ይገባል ማለት አንድ ነቢይ ስደተኛ ሆኖ በጠላቶች እየተሳደዱ ከመካ ወደ መዲና እየሄዱ በረሃ ላይ ያገኛቸውን ሰው ነው እንደዛ ያሉት። ወደፊት አንተ ሰልመህ የሱራ የኪስራን ንጉስ አምባር በእጅ ውስጥ ታጠልቃለህ ያሉት ማለት ነው። ወደፊት ሰልመህ ያሉት አሁን ግልጽ ያለ አማርኛ ነው። አምባር ለማለት የፈለጉት እንደዚህ ነው አትልም። ያ ትንቢት የተፈጸመው መች ነው? ነቢያችን ከሞቱ ከአስራ አራት ዓመት በኋላ ነው የተፈጸመው። ያ ሱራቃ የሚባለው ሰውዬ በጊዜው የነበረው ኸሊፋ ዑመር ብን አልኸጣብ አምጥቶ ምንድን ነው የሰጠው? ከፐርሺያ ማለት በጣም ትልቅ ሀገር ነች፣ ሩምን አሸንፈ የነበረች ሀገር ነች። አሁን ላይ ባለው ብናመጣቸው አሜሪካ እና ራሽያ ማለት ነው አሁን ላይ ባለው እንትን ብንገልጽ በዛ ጊዜ ሮም እና ፋርስን የነበሩ ፐርሽያ እና ሮም ማለት ነው። እና የዛ ንጉስ አንባር በእጁ ገባ እንደተነገረው ቃል ማለት ነው። በሌላ መንገድ ኢንተርፕሬት ልታደርገው አችልም ነው። ግን እኔ እያወራሁ ያለሁት አሁን በዚህ ዘመን ሆነን ልናረጋግጣቸው የምንችሉ ነገሮች ነው እንጂ በታሪክ ወደ ዋላ ወስደን በነቢያችን ዘመን ስለተፈጸሙ ነገሮች እናውራ ካልንማ ብዙ ነገር እናወራለን። ለዛ ነው ምንድን ነው የምልህ፣ የነብይነት መስፈርት ምንም ያክል የነብይነት መስፈርት አምጣ ከነቢያችን ስለ ላ ሰለም በላይ ሊያሟላ የሚችል ምንም አይነት ፍጡር የለም ብዬ ነው ማምነው። ነቢያችን የሚያሟሉትን መስፈርት ግን አንድ ሰው ማሟላት አይችልም። ምን ፋይል እኮ አንድ ሰውዬ፣ ቆይ እኔ የትንቢት ፋይሎችን አንድ ፋይል አላኩልህም? ተአምራት ሚል የትንቢት ነው ሱ አላየውም ወይ ነው የቁርአን የቁርአን ተአምር ሚል እኔ ለእንትን የምጠቀመው ሙሉ ፋይል እኮ ነው ላኩልህ። እና አይ ቲንክ ከላኩልህ ላይ እኮ የጻፍኩት እና ለ እኮ እኔ የጻፍኩት ለእንትን የምጠቀመው ይሄ አሁን እንደዚህ አይነት ነገሮች ላይ ለማስረዳት የምጠቀመው ማለት ነው፣ ራሴ የጻፍኩት ፋይል ነው። እና ሶስት ትልልቅ ምናምን ተአምራቶችን እኮ አያይዤ ተአምር ሚል ፎልደር እኮ ልክ ልህ ነበረ ራሴ ያዘጋጀው ስለደመና፣ ስለተራራ፣ ስለ ፈርዖን

ትልቁ ነገር ያለው የፈለኩት ምንድን ነው፣ መስፈርቶችህን አውጣ። ሰው የተኛ አንተ ምንድን ነው የምትበጠብጠው? መስፈርቶችህን አውጣ ካለህ ማለት ነው። መስፈርት በተለይ የባይብል ነቢያቶች ያለፉበት መስፈርት ቢሆን ደስ ይለኛል። ካልሆንም ግን ዘዳግም ላይ እንዳለው አንተ እንዳነሳው ምንድ ነው በሌላ አማልክት ስም የሚናገር ሀሳዊ ነብይ ነው። ኦኬ፣ በዛ ነው የምስማማለው። ይህን እንዲሁም ትንሽ ነገር ልበልህና በቃ ኔ ልቋጮ ስለ ሙሴ ሲናገር ሙሴን ሲነግረው ማን ልበላቸው ሲል ያህዌ ብሎ አስቀምጦለታል። ወይም ደግሞ ያህዌ ቴትራግራማቱን የሀባሃ የሚለው ማለት ነው እና እንደዛ ብሎ ነግሮታል። ያ ስሙ ግን ለአብርሃም ለይስሐቅና ለያዕቆብ እንዳልተገለጸለት ያስቀምጣል፣ ወይም ደግሞ ይናገራል። ስሜ ያልተገለጸላቸውን ብሎ ይናገራል። ሶ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ የነበሩት የመጡበት የዘር ግንድ እስማኤላዊ ነው። ስለዚህ እስማኤላውያን የአህዊ የሚለውን ስም አይጠቀሙትም። ሶ ማንን ነው የሚጠቀሙ ነው? በነገራችን ላይ መካ ላይ ጣዖት የገባ ነቢያችን ከመምጣታቸው ከሁለት መቶ ዓመት በፊት ነው። ከዛ በፊት እንዳለ አህዳዊ ናቸው። ኢቨን ነቢያችን በነበሩበት ዘመን ራሱ ሐኒፍ የሚባሉ ግለሰቦች ነበሩ፣ የአብርሃምን መንገድ በትክክል የሚገዙ ማለት ነው። እነዛ ከጥንት ጀምሮ የሚጠቀሙበት ለአንዱ ለሀይ የሚለውን ስያሜ ከፈለግም ቁርአን ላይ እንትልልህ እችላለሁ ሱረቱን መርየም ላይ ብትገባ ዘከርያህ ተብሎ ተቀምጧል። የህያ ተብሎ ተቀምጧል። ያህ ያህ የሚለው የያህዌ ምጻረ ቃል ነው። ዘከርያም የህያ ለምሳሌ አመሶ ሀኖታል አዎሽ፣ አብራራ ብቻ። በአጭሩ ስነግርህ አብርሃም ይስሐቅና እስማኤል የሚያውቁት የነበረው ስም ያህዌህ ካልሆነ ማን ነው የሚለውን ነገር ስትፈታ ያን ትረዳዋለህ። ካልፈታኸው ደግሞ ያንን ነገር ምንድን ነው አላህ የሚለው ስያሜ ከነቢያችን በፊት መኖሩ አንድ የመን ላይ የኖሩ የነበሩ ክርስቲያኖች፣ መዲና ላይ የኖሩ የነበሩ አይሁዶች ይጠቀሙበት የነበረው ስያሜ መሆኑን ስታውቅ፣ አንደኛ ከስሙ ሌላ ስም አይደለም ይዘው የመጡት ያንን አምላክ ነው። ሁለተኛ ደግሞ አይሁዶችንም ክርስቲያኖችንም ሲወቅሷቸው፣ ለምሳሌ ክርስቲያኖችን አልመሲህ ኢሳ የአላህ ልጅ ነው አትበሉ ነው ያሏቸው። ስለዚህ አላህ የሚለው ማንን ተክቶ እንደመጣ በግልጽ ያስታውቃል ማለት ነው ክርስቲያን የነጅራን ክርስቲያኖች የሚከራከሯቸው በዛ ዙሪያ የነበረ ሌላው ምንድን ነው የአለመሲህ እርሱ አላህ ነውም አትበሉ ብሎ ደግሞ ሌሎችን ልክ እንደ ኦርሊጅ ሰሶችን ደግሞ ይቃወማል ማለት ነው ስለዚህ እነዚህ ነገራቶች ነቢያችን ጋር ዲቤት የፈጠሩ የነጅራን ክርስቲያኖች ምናምን ስታይ የሚጠቀሙት አላህ የሚለውን ስያሜ ነው አላህ የሚለው ስያሜም አትሪቢዩትም የተሰጠው ነገራቶች በሙሉ ምንድን ነው ያህዌ የተገለጸበት ማንነትና ካራክተር ነው። ያህዌ የሚለው ስያሜም ደግሞ ቅሪቱ ቁርአን ላይ ማግኘት እንችላለን ማለት ነው። እና የአምላኩን ስያሜ በተመለከተ ነው። ሁለተኛው ስቴፕ ትንቢት ነው። ትንቢት ነቢያቶችን ትምህርት የተቃረነ መሆን የለበትም፣ የሚል ስቴፕ አለ። ባይብል ላይ ከሚወጡ ብዙ ስቴፖች መካከል ነው። ብዙ ነገሮችን ማንሳት ይቻላል እና ከነዛ ውስጥ እንትን ማለት ይቻላል ማለት ነው። መመዘን ይቻላል፣ ሀሳዊ ነቢይ የሚል። እንዲሁም አንድ ፋይል አዘጋጅቻለሁ፣ የሆነ ሰዓት እና ዲቴል የሆኑ አሪፍ አሪፍ መልሶችን እንደምንም እንትን ብዬ አዘጋጅቻለሁ፣ በማስረጃ ማለት ነው። ፒኬ ማየት እዛ ነኝ እና ሳቅኩት፣ አውቃለሁ። እሺ ቀጥል በቃ እጨርሻለሁ። ጌታ ምላክ ይባርክ። ደውለሳ ካስር ደቂቃ በጣም እኔ ብለህ ደርካሀል። አመሰግናለሁ። ፍሬ ካላፈራውማ በቃ እኔ

አንድ ጥያቄ ኢየሱስ ክርስቶስ ለምንድን ነው የተሰቀለልክ? አይደለም? ለሰራሁት ኃጢያት ኦኬ፣ አንተ ለሰራኸው ኃጢያት ሳልሰራው ነው የተሰቀለልክ። ያ ሁሉም ሰው አይታዘዝም፣ ምክንያቱም አመጻ በዓለም ስላለ ወይም ደግሞ ኃጢያት በዓለም ስላለ

አይ ያስተውቃሉ ላይ እኔ እንዲህ እንድትጨነቅብኝ አልፈለግም። ጦስ ሊቀር ይችላል። አንተ አሁን ኃጢአተኛ ነህ። አሁንማ ጸደቅ ያለው እኮ ኃጢአት አለብህ ከሆነ አንተ ክርስቶስ ኃጢአቴን ነጥቦልኛል እያልኩ ነው። ኃጢአት የለብኛል እኮ ስለዚህ አንተ ጻድቅ ነከው በትክክል። እሺ ለምሳሌ ሪነርዬ እኔ እንደፈለግኩ ስንዘላዘል ኖርኩኝና፣ ለሞስል በክርስቶስ አመንኩኝ እድናለሁ። ፈልገ ነው ስንዘላዘል የነበረው። ከዛ አሁን ከመጨረሻ ላይ አመንክ? አዎ ብልጣቴ ቀጣ፣ መጨረሻ ላይ በቃ ጠፋልኩኝና አድናሉ። እንግዲህ ጌታ ነው የሚያውቀው፣ ግን በልብ ላይ ነው የሚመሰረት ከልብህ አመንክ? ከልብ ያመንኩኝ ኢየሱስ ክርስቶስ ለእኔ ኃጢአት ብሎ እንደተሰቀለና አድናለሁ። አይ አሁን ነው አውቅ ስትንዘላዘል ነበረ። መጀመሪያውኑ ራሱ እኮ አውቆ ለመንዘላዘል ለሚባለው ኃጢአት ኢየሱስ አልሞተልኝም። እኮ እሱ ራሱ አሁን ይ አለማመንን ያሳያላ። ድአለማመን ለሚባለው ኃጢአት አልሞተልኝም ኢየሱስ ክርስቶስ ግን እንዴት ታውቃለህ? ከሞት በፊት ስትል እንዴት ነው? ስማ፣ ተበልቼ ሊሆን ይችላል፣ ግን በቃ ሞላለኝ እንዳገላሚ ለሞድ ልክ አንድ ደቂቃ ሲቀረኝ በጌታ በኢየሱስ ክርስቶስ አመንኩኝ፣ ከዛ ሞትኩኝ፣ እድናለው ወይሳለ ነው። ከልብ ካመንክ ትድናለህ። እሺ፣ አሁን ሬነር፣ እስቲ እንደ አንተ ጭንቅላት እንደውም ጥሩ ነው። እንደ ሌሎቹ የሆነ ይሄ እንደ ጭቃ ወደዚህ ሲጠፈጠፍ ይሄኛውን ቅርጽ ወደዚህ ሲጨቀጨቀ ሲጠፈጠፍ ይህን ቅርጽ የሚችል ጭንቅላት አለኩ ብዬ አላምነውም። ምክንያቱም ደደይ ስቶፕ ሊቪን ኢን ትሪኒቲ በቃ የዛኔ ነው የተነሳከው። አንድ አይነት መኔ ክርስትና ሃይማኖት ነው የመጡት እና ስላሴ ኤግዚስት እንደማያደርግ እውነተኛ ነገር እንዳልሆነ አመንከ ማለት መጀመሪያ በቃ ነፃነትን ያወጅክበት ቀን ነው ይሄ አደለ? እና እስቲ አንተ እንደ ሰው ቁጭ ብለ ስታየው፣ እንደ ልቡ ሲንዘላዘል የኖረ ሰው ልክ ሊሞት አንድ ደቂቃ ቀርቶ በክርስቶስ አምንና የዘላለምን ህይወት አገኘ። ከዛ አንድ ሰውን ደግሞ አስቡ፣ ህግን ሲጠብቅ በጌታ በኢየሱስ ክርስቶስ አምኖ ሲጠነቀቅ፣ ሲጸልይ፣ ሲሰግድ የኖረ ሰው ይህ ሁለቱ እኩል ገነት ይገባሉ የዘላለምን ህይወት ያገኙታል። እና ምንድን ነው ላይ አንተሆነ ስሚ ይሰጣል የምረር ነር ኢየሱስ የሆነ ያነሳው ምሳሌ አለ አሁን ምናልባት ሙሉ ለሙሉ ላይጣጣምልህ ይችላል ግን አንድ ሰው በሶስት ሰዓት ይቀጠር ይላል አንድ ባለሀብት አንዱ በስድስት ሰዓት አንዱ ደግሞ በአስራ አንድ ሰዓት አስራ ሁለት ሰዓት ላይ ሰራተኞችን ይለቅና ነገር ግን ሁሉንም ሄዶ ሰዓት ተሰጣችሁ ሲያመጣ በተመሳሳይ ቆይቃ ልጨርሰልጨርሰልጨርሰልጨርሰልጨርሰልጨርሰልጨርሰልጨርሰልጨርሰልጨርሰልጨርሰልጨርሰልጨር እኔም ብየውን የኖርኩት እኮ አሁን ምን መሰለህ፣ እሱ እስከ ሰጣህ ድረስ እነሱ ምን አገባቸው ነው ማለት። ምክንያቱ በተስማማው ነው። አይደለም የጠየኩህ፣ ግን አንተ ራስህ ለምን ትጸልያለህ? ለምን ትሰግዳለህ? ለምን ክርስቶስን ታመልካለህ? በቃ እኔ ከዛ ልትሞት ስትል በክርስቶስ ያንን እንዴት ታውቃለህ? አንተ ስትል እህት ሞት ስትል የሚለው በቃ እንደዛው ማለት ትችላለህ። አይቻልም። አሁን ሰው መቼ እንደሚሞት አይታወቅም። ሁሉም ሰው እንደሚሞት ስለሚታወቅ የሚሞት የለህም። አሁን ሰው የሚሞትበት ሰዓት የት ይታወቃልና ነው? እሺ ቆይ የእኔ ኮንትሮል አይደለም። ማመን በልብ ነው፣ አመን በልብ ነው። ኦኬ አንተ ዕለት ሞት ስትል፣ ቆይ አንቺ አንደም አንድ ሰው ይገባ ሲገባ ماشي ነው ተሰጃ ኢክራም፣ ቆይ ኢክራም ላኪ። አሁን የገባሽው ልጅ ኢክራም ጠዋቱን ስቤሽ ነበር ፈልግሽ ነው ላኪ። እሺ አሁን ለምሳሌ ሪነር ይ አይተከው ከሆነ ሂትለርን፣ አሁን አስበው ሂትለር አሉ እዚህ እንት ላይ እዛ እንትን ላይ ሂሮሺማ ላይ እንደዛ ህዝብ የጨፈጨፉ ሰዎች በጌታ ያምናሉ፣ እና እነሱ ገነት ነው የሚገቡት። ገነት በኢየሱስ

ታዲያ ካልተቀጡ ታዲያ ምን ይሰራሉ? አንተ አሁን ሰው ገለክ በኋላ ብታመን ትቀጣለህ። ሰው ለገደልክበት ይቀአንተ በምትለው መሰረት ራሱ ከሆነ እድን አለው እኮ ጃ። አሁን አንተ በምታመጣለኝ መንገድ ራሱ ድነት አለ። ግን ምን እንደሆነ ታውቃለህ? ቅጣት አለ አቢ። ቅጣት አላት፣ ቅጣት ምቅጣ አሁን አሁን አንተ ከ ወደ እኔ ስትበዛ እኮ ምንም ተስፋ የለን እኮ ታዲያ ቅጣት ቅጣት ታዲያ ቅጣት እየኖረው ለምንድን ነው ያስፈለች ቅጣት የምትባለው ነገር በመሀል ለምንድን ነው ያነሱበት? እኮ ያው አትሊስት የተወሰነ ተቀጥቼ እመለሳለሁ ነው እኮ። አይ ቅጣት የምትለውን ነገር ለምንድን ነው የእንትን ያልኩክ ያነሰውልክ እኮ ያው እንትን ሪስክ አታርጋት ነው አይደል? ነው ይማ አሁን ከፍርድ ጀርባ ፈጣሪ እንደፈለገ ሲሆን የሚፈጥረው ፍትሐዊ የሚባል ነገር አለ። ፍትሐዊነት፣ ወይ ደግሞ ሚዛናዊነት የሚባል ነገር አለ። ልክ አላህ በመጨረሻው ዘመን መጡ ሲፈርድ ፈርዱ ፍትሐዊ ነው። አንደኛ የተጎዱ ሰዎች የሚከሱበት፣ ሁለተኛ ደግሞ የጠፉ ሰዎች የሚቀጡበት። ከባቃ እና እንዴት ነው አንተ እንደፈለገ ሲንዘላዘለ የኖረ ሰው ላስ ሚኒት ላይ ኢየሱስን አምነው፣ አንድ ደቂቃ እኮ ነው። ኢየሱስ ክርስቶስን በምድር ላይ ያመነ አንድ ደቂቃ ራሱ አይሞላ፣ ሹክክ ብሎ ቀኛው ላለው እኮ እሱን ነው መልክ እኮ ታዲያ፣ ያንኑ ላ በደል ሲፈጽም ኖሮ በቃ ልክ ዘላለም አለሙን በቃ በህይወት ሲኖር እግዚአብሔርን እየፈራ ሲገዛ ከነበረው ልክ ሹክክ ብሎ ገነት ይገባል እና ጸጋው ብዙ ስለሆነ እኮ ነው። ታዲያ አሁን እንደውም ቆይ ቆይ ፈጣሪን የምታደንቅበት ነው እንጂ እንደውም የምትቀንበት አይደለም። የማይመር ኃጢያት የለም ወይ ይቅርም አይለው ምረቱ ትልቅ እንደሆነ ነው የምትረዳው እንጂ እንጂ እንግዲህ እንግዲህ ትሪኒቲን ስት አንተ እውነተኛ አይደለም ብለ ካርኪን እንዴት እንዳመን ግሽ ላንተንተዋለን። በነገራችን ላይ አንድ ነገር ላብሰርክ፣ በክርስቶስ ስቅለት ዙሪያ ከአጵሎስ ጋር ትከራከራላቸዋል። አጵሎስ እንዳንተ ያምነ እንዳንተ ያምነ ማለት አልተሰቀለም ነው የሚለው ኖ ኖ፣ እንዳንተ ያምነ ኢየሱስ ክርስቶስ ለእኔ ኃጢያት ተሰቅሎ ብሏል ያምነ። ወላሂ ሂድና ጠይቅ እና ለማንኛውም ለእኔ ኃጢያት ተሰቀለ በቀጠሮ ከፈለግክ ደውል። ባለፈው ከአንዱ ጋር ሲከራከሩ ነው ያምሹጥ፣ አያይዣቸው ከአንተም ጋር እያይዛቸዋሉ። ችግር የለም ከምን ችግር የለም። አሁን አንተን ደግሞ አንድ ጥያቄ ነገር የሚለው አሁን አንድ ጥያቄ ልጠይቅ። ኢየሱስ ክርስቶስን የሰቀሉት ሰዎች ትክክል ናቸው ወይስ ትክክል አይደሉም እንዴት ነው ትክክል የሚያሉት ገዳይ መቼም ኦኬ ስለዚህ ትክክል የሚሆኑት እንዴት ቢሆን ነበር ማለት እነሱ ባይገሉት ነው ኦኬ ኢየሱስ ክርስቶስን ካልገደሉት እነሱ እንዴት ነው ኢየሱስ ክርስቶስ ለአንተ ሀጢያት መስዋዕት የሚሆኑ እግዚአብሔር በሚያዘጋጀው መንገድ ነው የመዳኑ ስርዓት ነው የሚያዘጋጀው እንጂ እኔ እኔ አስቤበት አይደለም እኮ ኢየሱስ ክርስቶስ ትክክለኛ መንገዱን እንዴት ነው እንትን የሚለው የሚያዘጋጀው እውነተኛ ተብሎ እስቲ አንተ መታሰብ ገስ ነው አይ እሱ ነው ማለት እንዴት አውቃለሁ አሁን ለምሳሌ መስዋዕት ህግ ነበረ ነበር እንዴ በመስዋዕት ህግ እራሱ ቢቀጥል እኔ እንዴት አውቃለሁ ያነና ግን አሁን እኛውን እግዚአብሔር ክፋታቸውን ተጠቅመበት ባጭሩ እሺ ግን፣ ዱ ዩ ቲንክ ኢየሱስ ክርስቶስ ዋጋ ከፈለልኛል ብለህ ታምናለህ? በደንብ ምን ከፈለልህ? ይኸው ራሱን ራሱን ሰጠኩ። እንዴ ተሰጠው እኮ ተመልሶ፣ ተሰጠው እኮ ተመልሶ። የታለ ራሱ ሊሰጠ እኮ መልሶ፣ ማገኛትን ነፍስ ነው የሰጠው፣ መልሶ አገኛት እኮ እሱማ ለእኔ ቆይ ቆይ አሁን እግዚአብሔር አነሳለሁ ቢለህ ለእኔ ትሞትልኛለህ አትሞትልኝም? ችግር ሚሰጠኝ ሆነ ነፍስ እምነቴ ላይ ነው የሚመሰረት ያኛው ምን ያክል ታዛዥ ነ ነ ታዛዥነት ሳይሆን መጀመሪያ ላይ ኢየሱስ ክርስቶስ ነብስ ማን የሰጠው? እስኪ እንጃ። ቆይ አንተ የምር ሲሲር የታስበ አንድ ሰው ለሰላሳ ሶስት አመት ብሎ እራሱን እየጠበቀ ከኃጢአት እየጠበቀ ሲኖር ይሄ በጣም ይሄ ነው አንተ ራሱ አስበው ያሰን አንተ ራሱ እስቲ አንድ ሰው መጣና ዋጋ ልክፈልልክ አለክ ከዛ የምን ዋጋ ሲልክ ስትለው እኔ ላንተ ብዬ መስዋቱን እሞታለሁ አለ ከዛ እሺ አልከው ሞተልክ ከዛ ሞቶ ቀረ በቃ ዋጋ ከፍሉላ ለዘላለም ምክንያቱም ነፍሱን አጥቷል ይሄ ሰውዬ ስጋውን አጥቷል ነፍሱን አጥቷል ግን ይሄ ሰውዬ ከአንድ ቀን ከግማሽ በኋላ ይነሳል፣ ስጋው የሚነሳል ነፍሱም ይመለስለታል። ምንድን ነው የከፈለልክ? አንተ ቆይ እኔ ለእኔ አርባ ትገረፋለህ። ቆይ መጀመሪያ አይደላው ስለ ያወራ ነው መገረፉ ኢየሱስ ኢየሱስ ድርሻ ላይ ምንድን ነው? ዝም ብሎ አይደለም የሞተው። ወይም ደግሞ ይሄ ምንድን ነው ይጣው ነው አየ ላይ አልፋሎ ታጅ ነው የተገረፈው። ለምንክ እክ ነው ለአንተ ለምን እክ የተገረፈው? እዛ ቦታ መድረስ አለበት አለ ሌላው ሞተ። ራሱ እዛ በኩል ማለፍ አለበት እኮሱ ልንገር አሁን ኮዚ ኢንድ ኢፌክት የሚባል ነገር አለ። ለአንተ ኮዙ ነው ለአንተ ወይስ ኢፌክት ነው? ያደረገ ያደረገ እኮ ያ ሪስክ ያረገው ምንድነው? እንትኑ ራሱ ምንድነው የደረሰበት ነገር ራሱ ላይ ለኔ ብሎ ነው እኮ የትኛውን ነገር ነው የከሰረው ኢየሱስ ለአንተ ብሎ የከፈለው ነገር እሱ የከሰረው ነገር ምንድን ሙሉ ህይወቱን ነው ሙሉ ህይወቱን ነው የከሰረው ለኔ ለሰጠው ተመልሶ ሀቢብ ያልኩህ እኮ እንዴ እሱ እሱ ሪስክ አድርጎት ነው አሁን አንተ በእግዚአብሔር ላይ እምነትህ አሁን ቆይ ሰላሳ ሶስት አመት ሙሉ ከመጀመሪያ ጀምሬ ነገር መጀመሪያ ኢየሱስ ቅዱስ መሆን አለበት መቀደስ አለበት ራሱ ለሰላሳ ሶስት አመት ሙሉ ሀጢአትን ላለመስራት የራሱን ፍቃድ ላለመሆን እንዴት እንደሚታገል አስቦ አይታገልም ነው መንፈስ ቅዱስ ቢኖረው ራሱ ነው ስጋ ለብሷል ኢየሱስ ነው ጀስት እንትን አለ አንተ እያሰብክ ነው እግዚአብሔር ወስኖታል በአስተሳሰብ ወስኖታል አይደለም እንዴ በጥበብ ና በሞገስ ያድግ ነበር ይላል አይደል፣ ግን እኮ ገባህ። ወስኖታል በቀደመ ሀሳብ ወስኖታል ይለዋል ሰነሁአሁንእንዲጨነቅ አድርጎ ነው የፈጠረው። ክርስቶስ ምንድን ነው የከፈለልን? ይኸው መስቀል ላይ ለእኔ ተንጠለጠለ። መስቀል ላይ ከመረሱ በፊት ግን የነበረው ህይወቱ ራሱ ለእኔ ብሎ ነው ስ መንጠልጠሉ፣ መገረፉ ነው ለአንተ አውቀው ይስመ ሞቱን መሰቀሉ ነው እንጂ መሞቱ አይደለም። መሞቱ አንድ ላይ ነው። አንድ ላይ ከሆነ ያለው እኮ ገበኛ ለእኔ ተሰቅሎ ሞተህ ደግሞ ለእኔ መሰቀሉ ከሆነ ዋጋ የከፈለልህ ሜክሲንስ ግን መሞቱ ነው ዋጋ የከፈለልክ። እና የቱ ነው ዋጋ ወደ አንተ የተከፈለልህ? ተሰቅሎ እንዲሞት እኮ ነው። በቃ መሞቱማ ተመልሶ ህይወት ተሰጠው ተነሳ እኮ ስጋው፣ አዲስ ስጋ፣ አዲስ እንትን ተሰጠው፣ ህይወት ተሰጠው። እናት አዛት ወይ ትኮ ኢየሱስ ዘን ብሎ ሄሮ ጉርጋድ ውስጥ የገባ እያደረከ ነው። ጉርጋድ ከግባት በፊት ግን የከፈል ዋጋ ሁሉ እኮ እሱ ዋጋውን ክሬዲት እንሰጠዋለን፣ መሰቀሉ፣ መገረፉ። እሺ ሜክሴንስ ግን መሞቱ ግን ይዳዝና ሜክሴንስ፣ ምክንያቱም ህይወት ተሰጥቶታል እኮ ያንን የሚያደርጋለህ ወይ ነው? ያንን ለአንድ ሰው የሚያደርጋለህ ወይ ነው? ምን ያደረግላሉ አቢቢ፣ እንደ እግዚአብሔር በህይወት ካሰም ሰው ምን ችግራሉ? ምን ምን አንተ ጀነትን ይሰጣል? እሺ ነው። በፍጹም በፍጹም ታዘህ የማትኖረው እስከ መጨረሻው ድረስ ለምን አጣ ነው አንተ ደግሞ ምንም አመኑን ከምኖር አገናኙ በቃ ሻለ ያዘ ምን ሆነ ነው እያገናኘት ነው እንጂ ጀነት ይሰጣል። ፈጣሪ እያገናኘው ነው እንጂ ጀነትን እሰጣለሁ ብሎ ቃል ገብቶልሃል። አስነሳለሁ ወይም ደግሞ ከሙታን ትነሳለህ ብሎ ተስፋ ሰጥተዋል። ተስፋ ባይሰጠኝም ያንን ተስፋ ይዘለም ነው ተስፋ ባይሰጠኝ መነሳሉ። አሁን ምን መሰለ የተነጋገርነው ነገር አትነሳ ተስፋ ማከር የለ ፈጣሪ። ቆይ ቆይ ቆይ ልንገርህ፣ አሁን ሬነር ልንገርህ። እኔ ፈጣሪ ለሬነር ብለህ ሞት ሲለኝና ለሬነር ብለህ ሞተ ተነሳ ሲባል ይለያያል። አሁን እኮ እኔ ኢየሱስ ክርስቶስ እኮ ለአንተ እኮ አልሞተልህም። አንድ ቀን ከግማሽ ተኝቶ ነው የተነሳው እኮ ቆይ ምንድን እሺ፣ እሱ በመሞቱ ምንድን ነው ያጣው? ክርስቶስ ያጣው ነገር ንገረኝ። በመሞቱ ኢየሱስ ሙሉ ህይወቱን፣ ሙሉ ህይወቱን አንደኛ ለእኔ ብሎ ሰውቶታል። አንድ ሰው ሰላሳ ሶስት አመት ሙሉ ሲኖር፣ ካን ያተ ራሱን ለመጠበቅ ራሱ እኮ ህይወቱን አጥቶታል። ያው ለምሳሌ እኮ ከአንድ ቀን ከገማሽ፣ ያው ለምሳሌ እሱ ነው እሱ ብቻ አይደለም።